ሰላም ጤና ይስጥልን፣ ውድ ተመልካቾቻችን ደምናላችሁ። እለተ ሰኞ ህዳር 22 2018 የናሁው የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉሤ ያብራችሁ ቆያለሁ። መልካም ቆይታ። ቀዳሚ ወዳደረግነው ነው የሀገር ውስጥ መረጃዎቻችን ስናልፍ ያለ ህብረ ብሔራዊ አንድነት ሰላማዊና ልማታዊ ጉዞ ማድረግ እንደማይቻል ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። ጠቅላይ ሚኒስትሩ በመደመር መንግስት እይታ የዘርፎችን ምርታ በሚል ርዕስ ለብልጽግና ፓርቲ ከፍተኛ አመራሮች ስልጠና በሰጡበት ወቅት ነው ይህን ማሳሰቢያ የሰጡት። ጠቅላይ ሚኒስትሩ በሰጡት ስልጠና ላይ እንዳብራሩት ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር በቀር ሰላማዊና ልማታዊ ጉዞ ማድረግ እንደማይቻል ገልጸው ለዚህ አስተዳደሩ እውነተኛ ፌዴራሊዝም የሚተገብር ብዙሀን ቋንቋ የሚጠቀም ብዙሀን ማንነት የሚያቅፍ መሆን አለበት ብለዋል። የወንድማማችነት እሴት ማጽናት የመደመር ትውልድን ቁልፍ ጥያቄዎችን ለመመለስ ዋነኛው መንገድ እንደሆነ አንስተው የወንድማማችነት እሴት ማጽናት የመደመር ትውልድን ቁልፍ ጥያቄዎችን ለመመለስ ዋነኛው መንገድ እንደሆነ አንስተው ብሔርና ሀገራዊ ብሔርተኝነትን ማስታረቅ እንደሚገባ አጽንኦት ሰጥተዋል። የሲፊክ ባህልን በማጉልበት በስምምነትና በመግባባት ጋራ አስታራቂ ተቋማትና ህጎች መፍጠር ያስፈልጋል ሲሉ ገልጸዋል። ያለፈውን ትውልድ ስህተት ማስተካከል ማስፋትና ማበርከት የመደመር ትውልድ ግንባታ መሮች ናቸው ብለዋል። የበጎ ፍቃድ አገልግሎት ባህሉን ያደረገ ዲጂታል አርበኝነት የሚያበረታታ በቴክኖሎጂ ያደገ በታደሰ የትምህርት ስርዓት የተነቃቃ በባህል አብዮት የተለወጠ የሚሻገር የሚቆይና የሚያስቀጥል ትውልድ መገንባት ይጠበቃል ነው ያሉት። በአማራ ክልል በተለያዩ አካባቢዎች የተፈጠሩ ህገወጥ ኬላዎች እንዲነሱ የክልሉ መንግስት ውሳኔ አሳለፈ። የአማራ ክልል ገቢ ለመሰብሰብ በሚል ምክንያት የተዘረጉ ህገወጥ ኬላዎች ሙሉ በሙሉ እንዲነሱ ውሳኔ ማሳለፉን አስታውቋል። ይህ ያስታወቀው የአማራ ብሔራዊ ክልላዊ መንግስት ገቢዎች ቢሮ በክልሉ ለሚገኙ ለሁሉም ዞንና ከተማ አስተዳደር ገቢዎች መምሪያ ረቡ ህዳር 17 ቀን 2018 ዓ.ም በጻፉ ደብዳቤ ነው። ቢሮው በደብዳቤው በክልሉ በተለያዩ አካባቢዎች የተፈጠሩ ህገወጥ ኬላዎች የግብርና የኢንዱስትሪ ምርት እንቅስቃሴ በ በማስተጓጎል በማዘግየት እና ያልተገባ ክፍያን በማስከፈል የምርት ዋጋ እንዲጨምር በማድረግ የኑሮ ውድነትን በማባባስ ሸማቾች ላይ ጫና አሳድሯል ብሏል። በዚህም የክልሉ ኢኮኖሚ እንቅስቃሴ በመግታቱ ምክንያት እነዚህ ኬላዎች የተነሱ ስለመሆኑ የአማራ ብሔራዊ ክልላዊ መንግስት የሰላምና ጸጥታ ቢሮ ህዳር አምስት ቀን 2018 ዓ.ም በጻፈው ደብዳቤ ለክልሉ ገቢዎች ቢሮ ማሳውቁን ገልጿል። የደን ምርቶች፣ የግብርና ምርቶች፣ የማዕድን፣ የእንስሳት፣ የጫትና ማንኛውም ኢንዱስትሪ ምርት በሚጫንበትና በሚራገፍበት ቦታ ላይ ያለ ለከተማ አስተዳደር ወይም ማዘጋጃ ቤት ብቻ በየከተማው የታሪፍ ምጣኔ መሰረት ክፍያው መሰብሰብ እንደሚችል የተደነገገ ቢሆንም በተለያዩ ቦታዎች ኬላን በመዘርጋት የምርት እንቅስቃሴን በማስተጓጎል በየከተማው ተደራራቢ ክፍያ እየጠየቀ ይገኛል ሲልም ጠቁሟል። በራያ አካባቢ እገታ ዝርፊያና ግድያ እየተበራከተ መምጣቱ ተገለጸ። በአማራና በትግራይ ክልል ይገባኛል ጥያቄ ውዝግብ ባለበት የራያ አካባቢ እገታ ዝርፊያና ግድያ ከጊዜ ወደ ጊዜ እየተበራከተ መምጣቱ ተሰምቷል። በተለይ በራያ አምስት ወረዳዎች ሰዎችን አግቶ በማስለቀያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድን አባላት እንዲሆኑ በመመልመል እየተስፋፋ መጥቷል ሲሉ የአካባቢው ነዋሪዎች መናገራቸውን የተለያዩ የሀገር ውስጥ መገናኛ ብዙሀት ዘግበዋል። ይህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነው በሚሉ ታጣቂዎች የሚፈጸም ሲሆን የአማራ ክልል ታጣቂዎች ናቸው የተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸውን እንደሚያውቁ ነዋሪዎች ይናገራሉ። የማንነት ጥያቄ በሚነሳበት በአወዛጋቢው የራያ አካባቢዎች በተለይም ባለማጣ ከተማ በተደጋጋሚ ግድያዎች መፈጸማቸው መዘገባቸው ተካቷል። በአወዛጋቢው የራያ አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት ለቆ እንዲወጣ ህዋት ህዳር 17 ቀን 2018 በሰጠው መግለጫ ጠይቋል። ህዋት ኮማንድ ፖስቱን አወዛጋቢ የራያ አካባቢዎች ለቆ እንዲወጣ የጠየቀው ለስድስት ወር ጊዜ ገደብ ተስማምቶ ከሶስት ዓመት በላይ መቆየቱ የአግባብነት የለውም በሚል ነው። ካሽጎ ቤትኛውም ማለም ሆኖ በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 734 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ የሱዳን ሉዓላዊ ምክር ቤት ኃላፊ ጀኔራል አብዱል ፈታህ አልቡርሃን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በፖርት ሱዳን ተቀብለው አነጋግሯል። ሁለቱ መሪዎች ባደረጉት ውይይት ኤርትራን ለሱዳን አንድነት መረጋጋት የምታደርገውን ጽኑ ድጋፍ፣ የሁለቱም ወገኖች የውጭ ጣልቃ ገብነት ተቃውሞና ክልላዊ ሰላም ለማስፈን የጋራ እርምጃ አስፈላጊነት ትኩረት ነጥቦች ነበሩ ተብሏል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የሱዳን መረጋጋት ለክልሉ መረጋጋት ቁልፍ ነው ሲሉ በድጋሚ አረጋግጠዋል። ጉብኝቱ የሱዳን ጦር እንደ ሲቆጣጠር ከሚያዝያ 2023 ጀምሮ ሀገሪቱን እያመሰ ባለው ጦርነት ከአማጺው የፈጥኖ ደራሽ ኃይል ጋር ትግሉን በቀጠለበት ወቅት የመጣ መሆኑን ስፑትኒክ አፍሪካ ዘግቧል። በመጨረሻም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ፕሬዝዳንትን ይቅርታ ጠየቁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱን ፕሬዝዳንት አይዛክ ሄርዞግ ሲታገሉ በነበሩ የሙስና ወንጀሎች ይቅርታ እንዲደረግላቸው ጠይቀዋል። የፕሬዝዳንቱ ጽህፈት ቤት ሄርዞግ ከፍተኛ አንድምታ ያለው ጥያቄውን ከማጤን በፊት ከፍትህ ባለስልጣናት አስተያየቶችን እንደሚቀበል ተናግረዋል። ኔታንያሁ ላለፉት አምስት ዓመታት በጉቦ በማጭበርበርና እምነትን በመጣስ በሶስት የተለያዩ ጉዳዮች በማጭበርበርና እምነትን በመጣስ በሶስት የተለያዩ ጉዳዮች ክስ ቀርቦባቸው የነበረ ቢሆንም ትን በተደጋጋሚ አልፈጸምኩም በማለት ክደዋል። በመሆኑም ኔታንያሁ የእስራኤል ፕሬዚዳንትን ይቅርታ ከመጠየቅ በፊት ጥፋተኝነቱን አምኖ መቀበል እንዳለበትም አሳስበዋል። በዚህ ወር መጀመሪያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሄርሶግ ለኔታንያሁ ሙሉ ለሙሉ ይቅርታ እንዲያደርጉ ጠይቀዋል። በወቅቱ ሄርሶግ ይቅርታ የሚፈልግ ማንኛውም ሰው መደበኛ ጥያቄ ማቅረብ እንዳለበትም ግልጽ አድርገዋል። እሁድ ዕለት ጽህፈት ቤታቸው የዚህን ያልተለመደ ጥያቄ አስፈላጊነትና አንድምታው ግምት ውስጥ በማስገባት ጥያቄውና ኔታንያሁን ራሱ የጻፉትን ደብዳቤ አውጥቷል። ይሁን እንጂ ፕሬዚዳንቱ መቼ ውሳኔ ላይ እንደሚደርሱ በይፋ ያሉት ነገር የለም። ጠቅላይ ሚኒስተር ቤንያሚን ኔታንያሁ 2020 ለፍርድ የቀረቡ የመጀመሪያው የእስራኤል ጠቅላይ ሚኒስተር መሆናቸውን ቢቢሲ ዘግቧል። ኔታንያሁ በሁለተኛ ክሶች ጥፋተኛ አይደለሁም በማለት ችሎቱን በፖለቲካ ተቃዋሚዎች የተለጠፈ ነው በማለትም ፈርጀውታል።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

አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት። የሰዓቱን ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉሥ ያብራችሁ ቆይታ አደረኩ። መልካም ቀን።